ስለሌላ ስለ ቱቱ ማውራት አልፈለኩም ነበረ፣ መናገር አልፈለኩም ነበረ። ጉድ ሞርኒንግ ዩኤስኤችስ ይብላችሩ። ማውራትን መናገርም አልፈለግኩም ነበረ፣ ነገር ግን የግዴታ መናገር ስላለብኝ ልንገራችሁ። ምክንያቱም በጣም የሚወዱንና የሚያከብሩን ትላልቅ ሰዎች በኔና በእሷ ሁኔታ በጣም የሚድበቃ ላይክ በጣም በቃ ደስ የሚላቸው እና ብዙ የተረፍ ናቸው ብዙ ቤተሰቦች አሉ እና እነሱ በጣም ስለተጨነቁና በጣም እየጨቀጨቁኝ ስለሆነ እየደወሉ ምንድን ነው የምንሰማው የምናየው ነገር ትክክል ነው ወይ ምናምን እያሉች ስለሆነ እነሱን ለማክበር እንዲሁም ተከታዮችን የኔን ተከታዮች ስለኔና ስለሷ በጣም የምትጨነቁ ተከታዮችን በማክበር ነው ይሄንን ነገር የምናገረው እንጂ ያን ያህል ኢምፖርታንት ሆኖ አይደለም የመናገር ኢምፖርታንት ኑሮብኝ አልነበረም። ቱቱ ቱቱ ቱቱ ስለሚባል ዛሬ መልስ ከሆናችሁ፣ መልስ ልስጣችሁ ሶ በመጀመሪያ ደረጃ ቤተሰብ ቡና ጣቋያ ንግ ነው ይሁን። ትንሽ ተጠብቀው። በመጀመሪያ ደረጃ እኔና ቱቱ አልተጣላንም፣ ልንጣላም አንችልም። የሚያጣላንም ነገር አይኖርም። በምን ምክንያት እንጣላለን? ሲጀመር በምን ምክንያት በምንም ምክንያት እኔና ሷ የምንጣላበት ነገር አይኖርም። ሚዲያ ላይ ካጠገባቸው ቪዲዮ ላይ ከሌለች፣ ያ ሁሉም የሚያስበው ተጣልታችኋል ብሎ ነው የሚያስበው። ነገር ግን አልተጣላንም። ነው የእኔና የእሷ ጓደኝነት ጓደኝነት አይደለም። በቃ ላይ ተዛምደናል ማለት ትችላላችሁ። ገብቷችኋል። ይሄ እንደ ጓደኛ ምናም እንደዛ የምታስቡ ታስቁኛላችሁ ሁሉ ማለት ነው ሁሉንም በራሳችሁ በራሳችሁ ነገር ስለምታስቡ ማለት ነው። ግን አንድ ነገር መናገር ፈልጋለሁ። ቱቱ ከአሁን በኋላ በእኔ ላይቭ ስትሪም ላይ በእኔ ቪዲዮ ላይ ቱቱን አታዋትም። አንድ ፕላን ነበረን። ቱቱ ወደ ሶሻል ሚዲያ መታ ቢዝነስ እንድትሰራ ስራ እንድትሰራ ያ ደግሞ ታርጌታችንን ነበረ። ተሳክቶልናል። አለቀ። ቱቱ በራሷ ብራንድ በራሷ ስራ በምትሰራው ሽሮውን፣ በርበሬ፣ ሁሉም የባልትና ነገሮች ዶሮ ወጥ በምትሰራው ነገር በቃ አሁን ቱቱን አውቃችኋታል አይደለ? ቱቱ ጋር እየገባችሁ የምትፈልጉትን ነገር መጻፍ እና መላክ ትችላላችሁ። እኔና ቱቱ ከዚህ በኋላ ካሜራ ፊት ለፊት አንታይ። እኔ ከዚህ በኋላ ማለት በቃ የምንፈልገውን ደረጃ ስለደረስም ስለደረሰም ምንም የሚያስፈልግ ነገር የለም። ጓደኝነታችን በጀርባ ነው፣ ሚዲያ ላይ ግን፣ ምክንያቱም ሚዲያ ላይ ስትመጣ ምንም ያላደረጋቸዋት እሷ ስራ መስራት የምትፈልግ ልጅ ናት። ምንም ያላደረጋቸዋትን ልጅ እኔን ማሸነፍ ስታ ሲያቅታችሁ እሷን አስቀይማቸዋል። ብዙ ነገር ብላቸዋታል። ያ ነገር ግን ሰብሯት ወይ ምናምን አይደለም። በቃ እዚህ ደረጃ ከታወቀች ከዚህ በኋላ ደግሞ ራሷን የማሳደግ ራሷን የመለወጥ ራሷን ከህዝብ ጋር የማገናኘት ብቃቱን ሰጥቻታለሁ። ሰው አውቋታል፣ በደንብ ሰው አውቋታል። ስለዚህም በእኔ ላይቭ ስትሪም ላይ ቁጭ ብላ እንደበፊቱ በፊቱ አታያትም፣ አትመጣም። ቤቷ ምናምን ላላችሁ ሁሌም አለች። ሶስት ቀን ምናምን ላይቭ ላይ እንደውም ሸጉጃቸዋሉ። እውነት ስነግራችሁ እግዚአብሔር በሚያውቀው ማለት ነው እዚህ ቤት ውስጥ ቁጭ ብላ የለችም ብለ ማለት ነው። በቃ ከፈለግኩ ከተፈለገ ተፈለገ ነው። እንዳታዩ ከፈለግን እኛ የማድረግ እንችላለን። ግን ይህንን ይህንን የምነግራችሁ የሚወዱኝና የሚያከብሩኝ ትላልቅ ሰዎች የእውነት የተጣላን መስሏቸው ስለተጨነቁ፣ ስለደበራቸው ግልጽ እንዳደረግላችሁ ነው። ሶስት ቀን እዚህ ቤት ነበረች፣ ላይቭ ላይቭ እኔ ላይቭ እየሰራሁ በቃ ስላልፈለግን። ግን ከሸፍኛለሁ፣ እሷም ተሸፍናለች፣ እኔም ሸፍኛለሁ። በተቀረ ከዚህ በኋላ እሷ በራሷ ነገር በራሷ ስራ በራሷ ብቃት በራሷ ችሎታ የራሷን ነገር ይዛ ወደ ሚዲዋ አትመጣለች። እዛ ላይ መጠበቅ ነው ያለባቸው። ቱቱና ሊያ ተለያዩ ኔቨር ኤቨር አታስቡት እንደዛ እና ይህንን ነገር የምናገረው ለምትወዱኝ ለምታከብሩኝ ሰዎች ነው። ከዚህ የበለጠ ቆይ እየሱስ ገዳ ሄዱ። እሺ ጋይስ፣ ህዝበ ክርስቲያኑ አባጋቀዋ ቅዱስ ማርያምን እና ከዚህ በኋላ ስራ መስራት ስላለባት ሶ እኔ ጋር ስትዋት ስድብ ነው ስለምትሳደቡ እሷ ደግሞ ስራ መስራት የምትፈልግ ልጅ ናት። ከዚህ በኋላ አስተዋውቃታለሁ። ታውቃቸዋል፣ በደንብ አውቃቸዋታል። እስከዛሬ ቱቱ ሲባል ሊያ ነበር። ቱቱ ሲባል ሊያ ተብሎ ነው ትዝ የሚላቸው። አሁን ደግሞ ቱቱ ብላችሁ በራሷ ነገር በራሷ ስራ እንድታውቋት ነው የምንፈልገው። ተጣልታችኋል የምትሉን ነገር ወይ ተለያየታችኋል የምትሉን ነገር ልጄን፣ አልተጣላንም። ምንም የተጣላ የሚያጣላንም ነገር የለም አለችሌም። ግን በእኔ ላይቭ ስትሪም ላይ ከዚህ በኋላ ቱቱን አታዩዋትም። ይህንን ነው ማስተላለፍ የምፈልገው ለአክባሪዎቼ ለወዳጆቼ። መልስ ይሆናችሁ ይመስላችኋል። ጓደኝነት ያልገባችሁ ደግሞ ይሄ ለተወሰነ ጊዜ ታይቶ የሚለያይ ጓደኝነት ያለ የመሰላችሁ ሰዎች ደግሞ ጓደኝነትን በደንብ ጓደኛ ምን ማለት እንደሆነ በደንብ ይወቁ። ጓደኛ ማለት ዝም ብሎ ይሄ በትንሽ በትልቁ የምትነካከሰው የምትጣላው አይደለም። ጓደኛ ስትይዝ እውነተኛ ጓደኛ ስትይዝ እስከ ጥግ ድረስ የምትሄድበት ጓደኛ ነው። ስለዚህም ይህንን ነው ምለው። እናንተ እንደፈለጋችሁ ማሰብ ትችላላችሁ፣ ኮመንት መስጠት ትችላላችሁ። ለምትወዱኝና ለምታከብሩኝ ግን ቱቱና አንቺ ተጣልታችኋል አላችሁን። በፍጹም የፍሬደን ሉጋ ሽፎንም ቀን አብረን ነበርን። አይታችሁናል፣ አብረን ነበርን። እዚህም ቤት አብረን ነበርን። ሶስት ቀን ምናምን ላይቭ ላይ ነበረች። የሸፈንኳት ስታልፍ ነበረ ምናምን በቃ ይሄን ያለው እንዳይከፋችሁ፣ አልተጣላንም። ግን በእኔ ላይቭ ላይ እኔ ራሴ የሆነ ኮንተንት አለኝ። ገብቷችኋል። ወደ ተሳደባችሁ፣ ማተሳደባችሁም የራሴ ኮንተንት ነው። እኔ ነኝ የምሰራው እና እኔ ባደረግኩት ነገር ደግሞ እሷን እንድትወቅሱብኝና እንድትሏት አልፈልግም። ከዚህ በኋላ ታዋውቃችኋል። የራሷን ነገር ይዛ መታ መስራት ነው የምትፈልገው። ከዚህ በኋላ ቱቱ ሲባል ሊያ ሳይሆን ቱቱ ሲባል የምትሰራቸውን ስራዎች እንድታዩላት እና እንድታውቁላት እንድትገዟት ሰፖርት እንድታረጓት ነው የምንፈልገው። አመሰግናለሁ። ይሄ ነው ያለኝ ነገር ማለት ነው። ተረድታችሁኝ አላገይስ? ጥያቄ ካላችሁ መጠየቅ ትችላላችሁ። በኮመንት ጥያቄ ካላችሁ መጠየቅ ትችላላችሁ እንዴት ተጣልተዋል ምናምን ነው እኔ በፍጹም በፍጹም ግን ይሄ የእኔ ኮንተንት ነው ገባችሁ ለምትወዱኝ ና ለምታከብሩኝ ቤተሰቦቼ ግን ኤኒታይም ምንም ነገር እንደዛ አታስቡ እንደዛ አይነት ለታይታ የሚይዝ ማንነትም የለንም እኔም የለኝም እሷም የላትም እና እንደዛ ያሰራቱ ሰዎች አዝናለሁ እንደዛ አይደለም ከዚህ በኋላ እስከ ዛሬ በእኔ አውቃችኋታል። ያ ቱቱ ሲባል ሊያ ይባላል። አሁን ደግሞ ቱቱ በምትሰራው ባልትና፣ በምትሰራው ዶሮ እራሳችሁ እንድታውቋት ነው የምፈልገው። ከእናንተ ጋር መተዋወቅ ነበረባት። በአሁኑ ሰዓት ሚዲያ ላይ ቀላል አይደለም። ቶሎ ብዙ አመት ተጠቅመህም ቶሎ ላትተዋወቅ ትችላለህ። በዚህ አጋጣሚ ሰዎችን ይዘግ ከታወቅክ በኋላ ከዚህ በኋላ ያንተ ፍጥነትና ያንተ አሰራር ነው። ገብቷቸኋል አይደለም? ሚዲያ ካልገባችሁ እንደዚህ ነው ሚዲያ በቃ የሆነ ሰው ይዛችሁ ትመጣላችሁ ወደ ሚዲያ ላይ። አክቲቪዝ ፈጣን ከሆነ በዛው ይቀጥላል፣ ካልሆነ ደግሞ አይሰራውም። ሶፍዬ ቴንክዩ፣ ወይኔ ፍቅር አመሰግናለሁ። በወጣ የተካይኔ ይማር አመሰግናለሁ። እና ይህንን ያልኩበት ጋይስ መናገር አልፈለግንም ነበረ ግን በጣም ብዙ ወዳጆቼ በጣም ከምነግራችሁ በላይ እኔም ጋር እሷም ጋር በጣም ተጨነቃችሁ፣ እና ማስረዳት እስኪሰለቻት ድረስ እሷማ፣ በተለይ እኔ እንኳን አላነሳም ስል ጌታ፣ እኔ እንኳን ብዙም አላነሳም ግን፣ እሷ በቃ ነፍሷ ተጨነቀ። ለስንቱ አስረድታ ተቻለው። ኮመንት ላይ ታበሯት አላችሁ፣ ኢንቦክስ ላይ የምትወዱኝ የምታከብሩኝ ሰዎች ደግሞ በጣም ብዙ ሰው ነው የተጨነቃችሁት እና ኔቨር ኢቨር በፍጹም ግን በእኔ ላይቭ ስትሪም ላይ እሷን፣ አታዩዋትም። በቃ ስራዋ በስራዋ ላይ በራሷ ላይቭ ስትሪም ላይ ታዩዋታላችሁ፣ በምትሰራው ነገር ታያላችሁ። ጓደኝነታችን ከጓሮ ነው ማለት ነው። ሚዲያ ላይ የነበረው ፊት ለፊት የመጣው ጓደኝነታችን ስራውን ሰርቷል። በቃ ጨርሰናል። የሚዲያ ጓደኝነት የሾው የምናሳያቸው ጓደኝነታችን ጨርሰናል። አሁን ከበስቴሪ እናያሷ ጓደኝነት ወደኋላ ከበስተጀርባ ጓደኝነታችን የሚቀጥለው ማለት ነው። የሚዲያው ጓደኝነታችን ታይታው ጓደኝነታችን ጨርሰናለ ማለት ነው። አመሰግናለሁ ጋይ። አሁን የተረዳችሁን ይመስለኛል። የቤተሰቦች የቱ ቤተሰቦች እንጂ የለችም ምናምን ምናምን ለምትሉት ሁሌም ከጎኔ ናት። ሁሌም ከጎኗ እንደዛ እንዳታስቡ። ይህንን ነው ምለው በቃ። አመሰግናለሁ የእኔም ግምት ነበረ ያ ማሪ የተረዱኝ አሉ። ብዙ ያው ሚዲያ ላይ ከይዘት አንተኩ ምናምን ሲሉ ይሄ ፊልም ነው የምመልስላችሁ መልስ እንትን ነው። እናንተ የምር ነው በቃ ማለት ሁሉም ነገር እናንተ እንደምታስቡት ትክክል ነው ነው የምትሉት፣ እና ስሟን እንዳጠሩ እሷ ለሚደርሳማ ግን ምንም አትረዱም። በቃ ምንም ማለት ነው እንዴ። እና ይህን ነው የምለው በቃ በቃ። ሌላው ደግሞ ዛሬ ብዙ ወሬ ነው ያለን፣ ተመልሰላችሁ። አቤተሰብ የእኔና የቱቱ ነገር አሁን ተረዳችሁኛ? እንደዛ ነው። ተጣልታቸው አልተጣላንም። ሁሌም አብረን ሁሌ አንድ ላይንም። ትናንትና አብረን ነበርን። መቼ ከትላንት ወዲያ ሳሪስ ነበርኩኝ እዛ እነሱ ቤት ነበርኩኝ ምናምን እሷም እዚህ ነበረች ትናንትና። እንደውም ኬኳን ከትምህርት ቤት ያመጣቻት ቱቱ ናት። እና እየሳቅን ነበር። አሁን እንደውም ሰው ምን ይላል ቢያይሱ ትምህርት ቤት ያው ያ ሰው ምንድን ነው እንትኖቹ ምናምን አይተዋታል ግን አሁን ቢያዩሽስ ምናምን እያልኩኝ ስስቅ ስስቅ ነበረ። እና ከትላንት ወዲያ እኔም ሳሬስ ነው ያልኩት፣ ቤት እነሱ ጋር ነው ያልኩት። ላይቭ ያልገባው ቀን ማለት ነው። ከትላንት ወዲያው እነሱ ቤት ውዬ መጥቼ ነው ላይቭ የገባሁት። ያ ጌታን እሑድ ዕለት አጸድዬ ጋር ነው ያልኩት። እሑድ ዕለት ሳኝለት ሳኝለት ከዚህ በላይ እንግዲህ ማስረዳት አልችልም። ደካቢ ግን ያው እንዳልኳቸው ነው። ከዚህ በላይ ላይቭ ላይ ቱቱን እናያት አለን ምናምን አታስቡት ነው። በራሷ ስራ፣ በራሷ ብቃት፣ በራሷ ነገር እንድታያት ነው ፈልገው። አመሰግናለሁ። ዋይ ልጄ ሲኖቹ አለቁ ወይ?